በኢትዮጵያ የደቡብ ምስራቅ አቅጣጫ የምትገኘው የጂንካ ከተማ ውስጥ የተነሳው አዲስ በሽታ የማርበርግ ቫይረስ ዲዚዝ ወይንም ኤምቪዲ የተባለ ይጠራል። ይህንን የሚያሳወቀው የኢትዮጵያ ጤና ሚኒስተር ነው። ይህ በሽታ ለመጀመሪያ ጊዜ የተነሳው በአውሮፓዊቷ ጀርመን ማርበርግ ሲቲ ውስጥ ነበር። እንደ አውሮፓውያን አቆጣጠር በ1967 በዚህ ከተማ ውስጥ ባለ የሪሰርች ማዕከል ውስጥ የፖሊዮ በሽታ ክትባት ያመርቱ ነበረ። ክትባቱን ለማምረት ይጠቀሙ የነበሩት ቨርቬት መንኪ የተባሉ የዝንጀሮ ዝርያዎችን ነበር። የጀርመን አየር ንብረት ለዝንጀሮች ተስማሚ ባለመሆኑ ምክንያት በጀርመን ጫካዎች ውስጥ እነዚህ ዝንጀሮች አይገኙም። ከዛ ይልቅ ቫክሲኑን ለማምረት ዝንጀሮዎቹን ያስመጧቸው የነበሩት ከአፍሪካዊቷ ዩጋንዳ ጫካዎች ነበረ። ነገር ግን በጊዜው ከዩጋንዳ ወደ ማርበርግ ሲቲ ተልከው የነበሩት ዝንጀሮዎች በጊዜው በማያውቁት ቫይረስ ኢንፌክትድ የሆኑ ነበሩ። ቫክሲኑን በማምረት ስራ ላይ ተሰማርተው የነበሩት ሳይንቲስቶች ከዝንጀሮቹ ጋር ቀጥተኛ ግንኙነት ስለነበራቸው ዝንጀሮቹ ተይዘውበት በነበሩት ቫይረስ ኢንፌክትዶ ነው። ቫይረሱ ከዚህ በፊት ታይቶ የማይታወቅ አዲስ ቫይረስ የነበረ በመሆኑ ምክንያት በከተማዋ ስም የማርበርግ ቫይረስ እየተባለ እስከዛሬ ድረስ ይጠራል። ይህ ቫይረስ በፋይሎቪርዳይ የቫይረስ ፋሚሊ ውስጥ የሚጠቃለል ነው። በዚህ የቫይረስ ፋሚሊ ውስጥ የሚገኙት ቫይረሶች ኩዌቫ ቫይረስ፣ ብዙዎቻችን የምናውቀው ኢቦላ ቫይረስ፣ አሁን በኢትዮጵያ የተከሰተው ማርበርግ ቫይረስና የመሳሰሉት ናቸው። እነዚህ የቫይረስ ፋሚሊዎች እጅግ በጣም አደገኛና ገዳይ የሚባሉ ቫይረሶች ናቸው። በማርበርግ ቫይረስ ምክንያት በአንድ ጊዜ ብዙ ሞት የተመዘገበው በሁለት ሺህ አራት በአፍሪካዊቷ አንጎላ ነበረ በጊዜው በቫይረሱ ከተያያዙ አጠቃላይ ሰዎች ውስጥ ከሰማኒያ እስከ ዘጠና ፐርሰንት የሚሆኑት ሰዎች ለሞት ተዳርገው ነበረ። ይህ ማለት ቫይረሱ ምን ያክል ገዳይ እንደሆነ ያሳየናል። ይህ ቫይረስ ከሰው ወደ ሰው የሚተላለፈው በቦዲ ፍሉድስ ወይንም በሰውነት ፈሳሾች ቀጥተኛ ንክኪ ነው። በበሽታው በተያያዘ ሰው ደም ውስጥ፣ ቮሚት ወይንም ትውከት ውስጥ፣ ስዌት ወይንም ላብ ውስጥ፣ የዘርፍሬ ፈሳሾች ውስጥ ቫይረሱ ስለሚገኝ ከእነዚህ ነገሮች ጋር ቀጥተኛ ግንኙነት የሚኖረን ከሆነ ቫይረሱ የመተላለፍ እድሉ በጣም ከፍተኛ ነው። እዚህ ጋር ግን ልብ ማለት ያለብን በበሽታው ከተያያዘው ሰው ጋር ቀጥተኛ ግንኙነት ባይኖረን ራሱ በሽተኛው የተጠቀመባቸው የአልጋ ልብሶች ወይንም የሰውነት ልብሶች እና የመሳሰሉ ነገሮች ላይ በበሽታው የተያዘው ሰው ፈሳሽ የሚኖር ከሆነና እኛ ከነዚህ ነገሮች ጋር ቀጥተኛ ግንኙነት የሚኖረን ከሆነ ቫይረሱ የመተላለፍ እድሉ ከፍተኛ ነው። እዚህ ጋር ጥሩ ዜናው ልክ እንደ ኮቪድ ወይንም እንደ ጉንፋን በሽታዎች ይህ በሽታ በትንፋሽ የሚተላለፍ በሽታ አይደለም። አንድ ሰው በዚህ ቫይረስ ከተያዘ በኋላ መጀመሪያ ላይ ከሚያሳያቸው ምልክቶች መካከል ከፍተኛ የሆነ ትኩሳት፣ ማንቀጥቀጥ፣ ራስ ምታትና እጅግ ከፍተኛ የሆነ የድካም ስሜት ይገኙበታል። ከነዚህ ቀጥሎ ወደ ጋስትሮ ኢንተስተናል ፌስ ስንገባ ደም የቀላቀለ ተቅማጥ፣ ተደጋጋሚ የሆነ ትውከት፣ ከፍተኛ የሆነ

የሆድ ህመም ስሜት ይሰማናል። ከዚህ ባለፈ የዚህ አይነት በቆዳችን ላይ የሚወጡ የተለያዩ ራሾችም ሊኖሩን ይችላሉ። ምናልባት እዚህ ጋር ሁላችንም ልንጠይቅ የምንችለው ጥያቄ ግን ቫይረሱ እነዚህን ነገሮች የሚያደርገው እንዴት ነው የሚለውን ነው። የማርበርግ ቫይረስ በዋናነት የሚያጠቃው ማይክሮፌጅ ዴንድራይቲክ ሴልስ እና ሞኖሳይትስ የተባሉ ሰውነታችንን ከበሽታ የሚከላከሉ ሴሎችን በማጥቃት ነው። በተለይ ደግሞ ዴንድራይቲክ ሴሎች ሪሊዝ የሚያደርጓቸውን የኢንተርፌሮን ፕሮቲን ሲግናሎች ብሎክ ስለሚያደርግ የሚያደርሰው ጉዳት እጅግ ከፍተኛ ነው። አውቃለው ምናልባት እዚህ ጋር ምንድነው እያወራ ያለው ልትሉኝ ትችላላችሁ? ሐሳቡን በጣም በቀላሉ በምሳሌ ላስረዳችሁ። እዚህ ጋር ያለው ይህ አራት ማዕዘን የሆነ አንድ ሀገር ነው ብላችሁ አስቡ። የዚህ ሀገር ሰዎች ራሳቸውን ከጥቃት ለመጠበቅ ድንበር ላይ በቀጥታ ራሳቸው ባይዋጉም ጠላት ሲመጣ ከሩቅ አይተው ቶሎ ብለው ተዘጋጁ ብለው ጥሪ የሚያስተላልፉ ሰዎችን ያቆማሉ። ከጀርባ በትክክል የሚዋጉ ወታደሮችን ያቆማሉ። ከዛ በተረፈ ደግሞ ጦርነቱ እየባሰ የሚሄድ ከሆነ ኤኒታይም ጦርነቱን መቀላቀል የሚችሉ ተጠባባቂ ወታደሮችን ያስቀምጣሉ። ይህ የዚህ ሀገር የዲፌንስ ስትራቴጂ ነው ብለን እንውሰድ። ስለዚህ ጠላቶች መጥተው ይህንን ሀገር መቆጣጠር የሚፈልጉ ከሆነ መጀመሪያ ጠላት ከሩቅ ሲመጣ አይተው ሌሎች ወታደሮች እንዲዘጋጁ የሚያደርጉትን ስካውቶች በድብቅ ሄደው መጀመሪያ ማጥፋት ይኖርባቸዋል። እነሱን ካጠፉ በኋላ በቀጥታው ወታደሮቹ ሳይዘጋጁ ይደርሱባቸዋል። ወታደሮቹ ምንም ሳይዘጋጁ ጠላት ስለሚመጣባቸው ወደ አገኙት እየተኮሱ ዲስኦርጋናይዝድ ሆነው በቀላሉ ይሸነፋሉ። ከዛ በኋላ ተጠባባቂ የተባሉን ወታደሮችም በተመሳሳይ መልኩ በማጥቃት ሙሉ ሀገሩን መቆጣጠር ይችላሉ። የማርበርግ ቫይረስን በሰውነታችን ውስጥ የሚያደርገው ይህንን ነው። ዴንድራይቲክ ሴል የምንላቸው ጠላት ከሩቅ ሲመጣ አይተው ቶሎ እንደሚናገሩት እስካውቶች ውሰዷቸው። ማይክሮፌጅ የምንላቸውን በቀጥታ እንደሚዋጉት እግረኛ ወታደሮች ውሰዷቸው። ሞኖሳይትስ የሚባሉትን ደግሞ እንደ ተጠባባቂ ወታደሮች አርጋችሁ ውሰዷቸው። በአናሎጂያችን ላይ ጠላት ያልኳችሁ በኢትዮጵያ የተከሰተውን የማርበርግ ቫይረስ ነው። ስለዚህ ይህ የማርበርግ ቫይረስ መጀመሪያ ዴንድራይቲክ ሴሎችን አታክ ያደርጋል። እነዚህ ዴንድራይቲክ ሴሎች ሰውነታችን በበሽታ መጠቃቱን ኢንተርፌሮም የሚባል ፕሮቲን ሪሊዝ በማድረግ ሲግናል የሚሰጥ ሴል ነበር። ቫይረሱ እነዚህን ሴሎች አታክ ስለሚያደርጋቸው ማይክሮፌጆቹና ሞኖሳይቶቹ ምንም ሳይዘጋጁ በቀጥታ አታክ ያደርጋቸዋል ማለት ነው። እዚህ ጋር ግን ማይክሮፌጆቹ ሲሞቱ ዝም ብለው አይደለም የሚሞቱት። በቫይረሱ ኢንፌክተር ሲሆኑ ኢንፍላማቶሪ ኬሚካሎችን በዋናነት ሳይቶካይኖችን ሪሊዝ ያደርጋሉ። እነዚህ ሳይቶካይንስ የምንላቸው ነገሮች ኬሚካል ሜሴንጀሮች ናቸው። ለሰውነታችን በጣም እየተጠቃ ሰይጣን ነው፣ ኮኦርዲኔትድ የሆነ ዲፌንስ ያስፈልገናል የሚል መልእክት የሚያስተላልፉ ኬሚካሎች ናቸው። ስለዚህ ብዙ ማይክሮፌጆች በብዛት በቫይረሱ በተጠቁ ቁጥር ብዙ ሳይቶካይኖች ይመረታሉ። ለሰውነታችን በጣም ብዙ ኮኦርዲኔትድ ዲፌንስ ያስፈልገናል የሚሉ መልእክቶች ይደርሱታል። ይህንን የሳይቶካይን ስቶር እንለዋለን። ሰውነታችንም እጅግ ከፍተኛ የሆነ ጥቃት በሰውነታችን ላይ የደረሰ እንደሆነ ስለሚረዳ ቫይረሱን ለመከላከል የሰውነታችንን የሙቀት መጠን በጣም ይጨምረዋል። ያንቀጠቅጠናል። እነዚህን ሁሉ ነገሮች ደግሞ ለማድረግ ከፍተኛ ኢነርጂ ስለሚያስፈልገን እጅግ ከፍተኛ የሆነ የድካም ስሜት ይሰማናል። ቅድም የበሽታው ምልክት ናቸው ያልናቸው ነገሮች የሚከሰቱት በዚህ ምክንያት ነው። ቫይረሱ ግን በዚህ አያቆምም። የደም ስራችን ዋል ወይንም ግድግዳ የሚሰራባቸውን ኢንዶቴሊያል ሴሎች በቀጥታ ኢንፌክት በማድረግ ደም ስሮቻችን ሊኪ እንዲሆኑና ደም እየፈሰሰ እንዲወጣ ያደርጋል። በዚህ ምክንያት በበሽታው የተያዙ ሰዎች ከጊዜ በኋላ የአፍንጫ ነስር የድድ መድማት፣ ደም የቀላቀለ ትውከት፣ ደም የቀላቀለ ተቅማጥ በምልክትነት ማየት ይጀምራሉ። በነገራችን ላይ ለዚህ ነው ይህንን በሽታ በብዙ ሚዲያዎች ላይ ቫይራል ሄሞሬጂክ ፊቨር ቪኤችኤፍ ነው እየተባለ ሲገለጽ መታዩት። ሄሞሬጂክ ማለት ብሊዲንግ ወይንም መድማትን የሚያስከትል ማለት ነው። ፊቨር ማለት የሰውነታችንን ቴምፕሬቸር መጨመር ወይንም እኛ ትኩሳት የምንለው ነገር ነው። ስለዚህ ይሄ በሽታ ትኩሳታችንን የሚጨምር በተለያዩ የሰውነት ክፍሎች ላይ ደግሞ ብሊዲንግ ወይንም መድማትን ከሚያስከትሉ በሽታዎች መካከል አንዱ ነው ማለት ነው። ነገር ግን ቫይረሱ በዚህ ብቻ አያበቃም። በሰውነታችን ውስጥ ካሉ ቫይታል ኦርጋኖች መካከል ጉበታችንን፣ ሳምባችንን፣ ኩላሊታችንን፣ ልባችንን በስፔሻል ኬዞች ደግሞ አይምሯችን ጭምር ፌል እንዲያደርጉ ያደርጋል። በዚህም ቫይረሱ ሙሉ ለሙሉ ሰውነታችንን ይቆጣጠረዋል። ልክ ቅድም አገሪቷን ጠላቶች እንደተቆጣጠሯት ማለት ነው። ቫይረሱ ሰውነታችን የሚያጠቃበት መንገድ ግልጽ ከሆነልን አሁን የሁላችንም ጥያቄ የሚሆነው ታዲያ ትሪትመንቱ ምንድን ነው? በሽታውን እንዴት ነው የምናድ ነው የሚለው ነው። እዚህ ጋር አሳዛኙ ዜና ይህንን በሽታ የሚያድን መድኃኒት የለንም ወይንም ደግሞ የምንከላከልበት ክትባት ወይንም ቫክሲን ራሱ የለንም። ስለዚህ በሕክምና ቦታዎች ላይ የሚሰጠን ሕክምና ሰፖርቲቭ ትሪትመንት ብቻ ነው። ይህንን ስላችሁ ግን በበሽታው የተያዘ ሰው በሙሉ ይሞታል እያልኳቸው አይደለም። ወዲያውኑ ምልክቶቹ መታየት እንደጀመሩ ወደ ሐኪም ቤት የሚሄድ ከሆነ አስፈላጊውን ሰፖርቲቭ ትሪትመንት ያገኛል። ይሄ ማለት ብዙ ተቅማጥና ትውከት ስለሚኖረው ፍሉድና ኤሌክትሮላይቶች ይሰጡታል። ይሄ ማለት ሉዝ ያደረጋቸውን ለሰውነታችን አስፈላጊ የሆኑትን ሶዲየም፣ ፖታሽየም፣ ግሉኮስ የመሳሰሉት ነገር ከስር ከስር ይተካለታል። የመተንፈስ ችግር የሚያጋጠመው ከሆነ የኦክሲጅን ቴራፒ ያገኛል። ብዙ ደም የሚፈሰው ከሆነ አስፈላጊውን የብልድ ትራንስፊዥን ያገኛል። ልክ እንደዚህ እንደዚህ እየተደረገ ሰውነታችን በሽታውን መቋቋም እንዲችል አስፈላጊውን ሰፖርት በሙሉ ያገኛል ማለት ነው። ስለዚህ የበሽታው ምልክቶች ሲታዩ ቀደም ብሎ ወደ ሕክምና ተቋማት መሄድ እጅግ በጣም አስፈላጊ ነው። ነገር ግን እስካሁን ካወራነው ልትገምቱ እንደምትችሉት ከዚህ በሽታ ጋር የተያያዘ ደቤስት ልናደርግ የምንችለው በሽታው እንዳይዘን መከላከል ነው። ቀደም እንደነገርኳችሁ በሽታው የሚተላለፈው በበሽታው ከተያያዘ ሰው የሰውነት ፈሳሾች ጋር በሚኖር ቀጥተኛ ግንኙነት ነው። ይህ ማለት የበሽተኛውን ደም ትውከት፣ የዘር ፈሳሽ፣ ምራቅ፣ ላብ፣ እምባ ሳይቀር የትኛውም ፈሳሽ ጋር ቀጥተኛ ግንኙነት የሚኖረን ከሆነ በሽታው ይተላለፍብናል። ስለዚህ በሽታውን ለመከላከል የምናደርገው ነገር አስ ማች አስ ፖስብል ከነዚህ ፈሳሾች ጋር ያለንን ኮንታክት በመቀነስ ነው ማለት ነው። ያንን ለማድረግ በተለይ አስተማሚ ከሆናችሁ የጤና ባለሙያ ከሆናችሁ ግላቭ መጠቀም፣ ጋውን መጠቀም፣ ፌስ ሺልድ መጠቀም፣ የአይን ጉግሎች መጠቀም ከዚህ በተረፈ ደግሞ በየጊዜው እጅን መታጠብ እጅግ በጣም አስፈላጊ ነገሮች ናቸው። እነዚህ ነገሮች የምናደረግበት ምክንያት በንክኪ ጊዜ ቫይረስ ወደ ሰውነታችን የሚገባው በአይናችን፣ በአፍንጫችን፣ በአፋችንና ሰውነታችን ላይ ባሉ ቁስሎች አማካኝነት ስለሆነ ነው። ከዚህ በተረፈ በበሽታው የተያዘ ሰው በሽታውን የማስተላለፍ ዕድሉን ለመቀነስ በለይቶ ማቆያ ቦታ ሆኖ ሕክምናውን እንዲከታተል ማድረግ ያስፈልጋል። ለማንኛውም በኢትዮጵያ አዲስ በተከሰተው የማርበርግ ቫይረስ ዲዚዝ ዙሪያ ማወቅ ያለብን ዋና ዋና ሀሳቦች እነዚህ ናቸው።